ሰበር ዜና የአማራ ሕዝብ ከፖለቲከኞቹ ጋር በመሆን አዲስ የትግል ስልት መያዙ ተሰማ። ከዚሁ ጋር በተያዘ አቶ ደመቀ መኮንን የኢትዮጵያ ምክትል ጠቅላይ ሚኒስትር መካዳቸው ሰምቷል። ማንን ካድሁ? እንዴት ሊሆን ቻለ? ታደምጣላችሁ። ሰላም ጤና ይስጥ ኢትዮጵያውያን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛም፣ እንደምንሰንብታችኋል በምግቤ ሊያዳመጣችሁትን መረጃ ጨምሮ በርካታ ጉዳዮችን በዚህ የመረጃ ሰዓት የማስደምጣችሁናል። ኢትዮጵያውያን በዚህ የምርጫ ሳክ ማስደምጣችሁ ልሰ ጉዳዮች መካከል የፓርላማ አባልና የአብን ከፍተኛ አመራር የሆነው አቶ ክርስቲያን ታደለም ለጥየቃ ወደ ብርጋዴር ጄኔራል ተፈራማሞ ቤት ማቅናታቸው ሰምቷል። የሆነውን እና ያስተዋሉት ነገር ቀጣይ ባማራ ህዝብ እንዲሆን በኢትዮጵያ ህዝብ ላይ ፖለቲካኛ የፖለቲካ አካሄዱ ምን እንደሚመስል ማጋልጠዋል። ታደምጣላችሁ። ተወደመቀ መኮንን ጨምሮ በርካታ ከፍተኛ የፌዴራል የአማራ አመራሮች የተወከሉበት እጅግ አደገኛ የሆነ ሴራ በአማራ ክልል ሊፈጸም እንደሆነ ሰምቷል። ይህ ተግባርስ ምን ይመስላል? ተደመቀ መኮንንና አመራራቸውስ ምን አስበዋል? የምታደምጡት ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድና አጠቃላይ የኦሮሚያ ብልጽግና እብደት ይዟል። የአቶ ክርስቲያን ታደለ ለስልጣን ልቀቁ የሚለው መግለጫ በርካታ የኦሮሚያ ብልጽግና ባለስልጣናትን ኮርፊያና ሐዘን ላይ ያስቀምጧቸዋል። የተባለው ወደ ሁለት የሚጠጉት መግለጫ ሰጥተዋል። አቶ አዲሱ አረጋ ደግሞ ከነሱ መካከል የሚጠቀሱ ናቸው። ለቅሶና ዋይታቸውን የሰጡትን መግለጫ አድምጣቸው ታረጋግጣላችሁ። አብራችሁ እስከ ቪዲዮ ፍጻሜ ድረስ እንድትቆዩ ብቻ ነው የምጋብዛችሁ። አብራችሁ የምቆየው እኔ የተሸወ ድረስ ነኝ። በርከት ያሉ መረጃዎችን ወደ እናንተ ይዤላችሁ ቀርባለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩም። በቅድሚያ አቶ ክርስቲያን ታደለም ወደ ብርጋዴር ጄኔራል ተፈራ ማሞ ቤት አቅንተው ያወጡትን መረጃ ያጋለጡትን ጉዳይ አስመልክቼ ቀጥታ ወደ አማራ ክልል ቀጣይ ቅድና እና አቶ ደመቀ መኮንን ክህደት በተመለከተ የወጣውን መረጃ አስደምጣለሁ ምና መከልከል እንደ ግድያ ይቆጠራል ብሏል። መግቢያውን አቶ ክርስቲያን ታደለም። ሕክምና መከልከል ከመግደል እኩል ነው ያለው ግለሰቡም በህመም ላይ የሚገኙት ብርጋዴር ጀነራል ተፈራ ማሞ በቤታቸው ተገኝተን ጠይቀናቸዋል። ስለ ጤናቸውና የሕክምና ፍላጎታቸው ማብራሪያ ሰጠውናል። ጀነራል መኮንኑ ሕክምና የጠየቃቸው የግርምም ለሀገራቸውና ለህዝባቸው ሲሉ ሲታገሉ በጥይት በመመታታቸው ነው። ለሀገርና ህዝብ የተዋጉ ጄኔራል ደማቸውን ያፈሰሱት ለግል ፍላጎታቸው ሲባዝኑ አልነበረም። እንደ ወጉ ቢሆን የሀገር መከላከያ ሰራዊት የእኚህን ጄኔራል መኮንን የህክምና ውጪ የመሸፈን ደረጃውን የጠበቀ ህክምና እንዲያገኙ ማስቻልን ጨምሮም አስፈላጊ ነገሮችን ሁሉ መፈጸም ነበረበት። ጽድቁ ቀርቶ በቅጡም በኮነነኝ እንዲሉም በደጋጎች ቸራ አድራጎት ታግዘው ህክምና ለማድረግ ወደ እስራኤል ለመብረር ቢወጡንም የኤርፖርት ጸጥታ ኃላፊዎች የበላይ አካል ትዕዛዝ ነው የሚል ፓስፖርታቸውን ቀምተው ቀርቷል ከሚል የእስክሪብቶ መልእክት ጋር ጽፈው መልሰዋቸዋል። አፈናው ለህክምና ወደ አዲስ አበባ አትገባም ከሚል ለህክምና ከኢትዮጵያ ትወጣም ወደሚል ተዛምቷልም ብለዋል አቶ ክርስቲያን። አትወጣ ማለት አትታከምም ማለት ነው። አትታከምም ማለት ደግሞ እንድንሞት እንድትሞት እንፈልጋለን ማለት ነው። አፈናው ከዚህ ደርሷል። ላ ኢትዮጵያውያን መንግስት ብርጋዴር ጀነራል ተፈራ ማሞን ህክምና መከልከል በህይወታቸው ላይ አደጋ እንዲወድቅ የሚያደርገውን አፈና እንዲያወግዝ ጥሪያችንን እናቀርባለን። ለጀነራል መኮንንም ፈጣሪ ምሕረቱን እንዲያመጣላቸው በጎን ሁሉ እንመኛለን ብለዋል አቶ ክርስቲያን ታደለም። ክርስቲያን ታደለ እንግዲህ እዚህ መግለጫቸው ላይ እንደ ግድያ ነው ማስፈታትና መሳሪያው አንድ ቦታ እንዲከማችላቸው የመፈለጋቸው ነው። ይህን ያሰቡት ያቀዱትም ከፋነው ጋር ጦርነት ሰሞኑን በራያ በኩል ይጀመራልም ያሉት የመረጃ ምንጮች፣ በደሴ መስመር በሰሜን ሸዋን በኩል አገዛዙ ከፋኖ ጋር ለመግጠም ዝግጅቱን ጨርሷልም ነው የተባለው። በአዴን በአቶ ደምቀ መኮንን በኩል ለአማራ ካድሮችና ለአማራ ፋኖች የመረንዘዣ ቃላት አብይ አህመድ ጋር እንደህጣሉና ለአማራ ፋኖ ድጋፍ እንደሚሰጥ በአማራ ካድሬዎች በኩል ሰበካ እየተደረገ ሲሆን ይሄ ሰበካ ታች ወርዶ አንዳንድ የፋኖ መሪዎችና አባላት ጭምር እውነት መስሏቸው እየተሸወሩ ነው የተባለው። ኢትዮጵያን በዚህ የመረጃ ምንጭ ገለጻ ከሆነ ደመቀ መኮንን በአማራ ካድሬዎችና አመራሮች ስር ከጠቅላይ ሚኒስትሩ ጋር እንደተጋጩና እንደካዱ ጭምር እየተነገረ እንዳለ ተረጋግጧል። አቶ ደመቀ መኮንን ከአብይ ጋር ተለያይቻለሁ፣ የአማራ ፋኖ በአንድነት ሆኖ ይጠብቀኝ፣ ለዚህም ደግሞ ያላችሁን መሳሪያ ለልዩ ኃይል አስረክቡና ሌሎች ጉዳዮችን ለማንሳት እንደታለመን ተገለጸ። አማራ ፋኖች ግን አቶ ደመቀ መኮንን በአማራ ፋኖች በኩል የሚሰጣቸውን የማደንዘዣ አቅጣጫ ትክክል እንዳልሆነ አውቀው በቶሎ እንዲዘጋጅ ይደረግም ነው የተባለው። ልብ በልም ጦርነቱን ከደገፉ ሰሞኑን ይጀምሩታልም ነው የተባለው። መከላከያው የፌዴራል ፖሊስ የአማራ ሚሊሻና የአማራ ልዩ ኃይልን ይዞ ፋኖን እንደሚገጥሞም ነው እየተሰማ የሚገኘው። ፋኖን ካሸነፉና መሳሪያውን ከገፈፉ በኋላ ለአማራ ልዩ ኃይል ያስረክባሉም ነው የተባለው። ከዚያም ከዚህ ቀደም ጠቅላይ ሚኒስትሩ በተደጋጋሚ ሳያነሱት እንደነበረም የልዩ ኃይል አደረጃጀቶች እየፍረሱ ልዩ ኃይሎች ሁሉ መሳሪያቸውንና ትጥቃቸውን አጠቃላይ ለመከላከያ አስረክቡ የሚል ከዚህ ቀደም የአማራ ልዩ ኃይል አዛዦች ስብሰባ ረግጠው እንዲወጡ ያስደረጋቸውና አማራ ልዩ ኃይል መፍረስ አለበት ከዚህ በኋላ ማሰልጠን አትችሉም የሚለውን ትዕዛዝ ለማስተግበር እንደሚንቀሳቀሱም ነው የተሰማው። ከፋኖ የወጣውና በልዩ ኃይል እጅ የሚገባውን መሳሪያ ከነሱም ለመንጠቅ እንደታሰበ ነው የመረጃ ምንጮች የጠቀሱት። ይህም ከፍተኛ ጥንቃቄ እንደሚያስፈልገውም ነው የተገለጸው። ይህ አደገኛ መረጃ ከተጋለጠ በኋላም ደመቀ መኮንን እና አመራራቸው ከአቢይ ጋር ለን ጉዳይ ቋጭተናል፣ ከዚህ በኋላም ከእሱ ጋር ለን ግንኙነት ምንም አይነት እንቅስቃሴ አናረግም በሚል ነው ይህን ለማድረግ የተንቀሳቀሱ የሚገኙት። እውነታው ግን እሱን እንዳልሆነ እየተሰማ ይገኛል። እውነት ደመቀ መኮንን ከደውነው ወይ ወደ አማራ ልዩ ኃይል ወይም ወደ በአማራ ፋኖ ይጠቃሉ ያሰቡት የበርካቶች ጥያቄ ነው። ከፍተኛ ጥንቃቄ እንደሚያስፈልገው አማራ ልዩ ኃይል ከፋኖ ጋር በሰላም እየኖረ በመደጋገፍ ነውና የሚገኘው ይህን ለመበጥስና ለመሰርተር የሚደረገውን ጥረትና አካሄድ ሙሉ ለሙሉ ማክሸፍ እንደሚጠበቅበትም የመረጃ ምንጮች ጠቅሰዋል። ሌላ በኩልም የኦሮሞ ነጻነት ሠራዊት ተብሎ የሚጠራው ኃይል በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ መቶ ኃይል ሰዎችን አግተው እንደሚገኙ መስማቱን ጠቅሶ ሪፖርተር ዘግቧል። በአካባቢው የፌዴራል ፖሊስ አባላት ሰፍረው እንደሚገኙ ነዋሪዎች መናገራቸው የጠቀሰው ዘግቦ፣ ሆኖም ፖሊሶች ታጋሾቹን ለማስለቀቅ የወሰዱት እርምጃ የለም ማለታቸውም ገልጿል። የወረዳ አስተዳዳሪ ሽበሻ እያለው በበኩላቸው ታጣቂዎቹ በተደጋጋሚ ይገታ እንደሚፈጽሙ ነው። ሆኖም የመንግስት ጸጥታ ኃይሎች በብዱን ታጣቂዎች ላይ እርምጃ እየወሰዱ ነው መባሉም እየተሰማ ይገኛል ከፍተኛ ደረጃ ላይ ከፍተኛ እንቅስቃሴ እያደረገ ይገኛል። ይህ በቦሽ መልስ አብዲስ አበባና የሚመራው የሰሜን ሸዋን ለመጠቅለል የሚያስብ ከባድ ኃይል እንዳለ መገለጹ ነው የተሰማው። ኢትዮጵያውያን ከዚሁ ጋር ይ ከሰሞኑ አቶ ክርስቲያን ታደለ ፓርላማ ከተናገዱት ስልጣን ልቀቅ ጠቅላይ ሚኒስትሩ የሚል ከበድ ያለ ና እጅግ በሳል የሆነ አስተያየት ተከትሎ በርካታ የኦሮሚያ ብልጽግና አመራሮች መንጫጫት ይዘዋል። ከነሱ መካከል አንዱ የሆኑ ደግሞ የኦሮሚያ ከፍተኛ የብልጽግና ስልጣን ባለስልጣን የሆኑት አቶ አዲሱ አረጋ አንዱ ናቸው። ስልጣን ልቀቅ ስልጣን ልንጠቅ የሚል ሀሳብ ይዘው አጠር ያለች በጻጠፍ አስቀምጠዋል። በርካቶች የፈገግ አሰኝተዋል። እና አዲሱ አረጋ ያሉበትንም የድንጋጤ ደረጃ የሚያመላክ ስሩር እናንተ አቀርብላችኋለሁ። አሁን ሀገራችንን እየመራ ያለው መንግስት ወደ ስልጣን የመጣበት መንገድ በሌ ሊለቅም በደቂቅ የታወቀው ሆኖ ሳለም ወደ ስልጣን ባልመጣበት መንገድ መንበረ ስልጣኑ እንዲለቅ መጠየቅ ከማሳሰብና የጥያቄውን ልክ ከማጠያቅ የዘለለም ብዙም እርባን ያለው ጉዳይ አይደለም ሲል ነው መግለጫውን የጀመረው። ሆኖም የስልጣን ልቀቅ ስልጣን ልንጠቅ ትርክቶች ከዚህ ሃሳብ የመነጩ ስልጣንን ማዕከል ያደረጉ ፖለቲካዊ ፍትጊያዎች አሁን ላጋጠሙን ሀገራዊ ቀውሶች ዋነኛ መንስኤ እንደሆነው ልብ ልንል ይገባል ሲሉ ነው የኦሮሚያ ብልጽግና ከፍተኛ ባለስልጣናት አቶ አዲስ አረጋ የተናገሩት ሲቀጥሉ ነው። አውራ ዶሮዎች ሌሊቱ የሚነጋው እነሱ ስለ ኳኩል ይመስላቸዋል። በአንጻሩ የስልጣን ለቀቀ ስልጣን ለምጥቃሳብ አራማጆችም የተበላሸው ነገር ሁሉ የተበላሸው እኔ ስላልሰራሁት ነው፣ እንጀራ ያልሰመረው እኔ ስላልጋገርኩት ነው ብለ ያስባሉ። ትርፉ መተዛዘብ ነው ብለዋል አቶ አዲስ አረጋ። አገር የምትመራው ከላይ እስከ ታች ባለ መንግስታዊ መዋቅር የቢሮክራሲ መስመር የህዝብ ትብብርና በሎች የተደመረ አቅም እንጂ በፍጹም በአንድ ግለሰብ ብቻ ሊሆን አይችልም። ነገር ግን በሜዲያውም አብሮ ሮጦ ከበረከቱ ተቋድሶ ለውጥ ካመጣው ትሩፋት ጎርሶ ፈተና ሲመጣ ግን ንጥላ ዘቅዝጎ ለቅሶ በፍጹም ልክ ሊሆን አይችልም ሲሉ የተዳመጡት፣ በህዝብ ድምፅ ስልጣን የያዘ አካል በትረ መንግስቱን መንብረ መንግሥት ላይ አስቀምጦ ሊሰራበት የሚችለው በህዝብ ድምጽ ብቻ ነው ሲሉም ተናግሯል። ብልጽግና ከመላው ኢትዮጵያ ህዝቦች ጋር ለአምስት አመት የሚዘልቅ የጥንና ኮንትራት አለው። እሷን ሳንጨርስ ንቅንቅ የለንም ብሏል። የኦሮሚያ ባለስልጣናት እንግዲህ ከሳቸው በተጨማሪ በርካታ አመራሮችም እንዲሁ ተመሳሳይ የሆነ ጉዳይ አንስተዋል። አቶ ክርስቲያን ታደለ በፓርላማ ላይ ያነሱት እጅግ አደገኛ ሚሳኤል የሆነውን ጭፍ እነሁ አቶ እና አዲስ አበባ ረጋን ጨምሮ አቶ ሽመልስ አብዲሳን በከፍተኛ መብረክረክና ጭንቀት ውስጥ እንዲገባ እያደረገ እንደሚገኝ በዚህ መረጃ ለማረጋገጥ ይቻላል።